ከጨረታ ቀድሞ የወሰን ማስከበር ስራዎችን አለማጠናቀቅ ህብረተሰቡን ለእንግልትና ሀገሪቱን ለተጨማሪ ጊዜና ወጪ የሚዳርግ በመሆኑ አሰራሩ ሊፈተሽ እንደሚገባ ተጠቁሟል። ለኢቲቪ ራሂል ፍሬው፣ ጎንደር። ተመልካቾቻችን ከዚህ ጉዳይ ጋር ተያይዞ ተጨማሪ መረጃ ሊሰጡን እንግዳ አሉን። እንግዳችን የኮንስትራክሽን ዘርፍ አማካሪ ኢንጂነር አቤሴሎም መለሰ ይባላሉ። ኢንጂነር እንደምን ዋሉ? እስቲ ቀደም ሲል የቀረበውን ዜና ተመልክተዋል እና በአጠቃላይ ወሰን ማስከበር ሲባል ምን ማለት ነው? መቼስ ነው ሊከናወን የሚገባው? ከሱን ጀምር። እሺ አመሰግናለሁ። የወሰን ማስከበር ጉዳዮች ምናልባትም አንድ ፕሮጀክት ከመጀመሩ ወይም ከመሰራቱ በፊት ኢኮኖሚያዊ፣ ማህበራዊ አዋጭነቱ ተረጋግጦ በተያዘለት ጊዜ በተያዘለት በጀት ጥራቱን ጠብቆ መገንባት እንዳለበት የተቀመጡ በህግ የተቀመጡ ነገሮች አሉ። ከወሰን ማስከበር ጋር ተያይዞ መሰራት ያለበት ግንባታው ከመጀመሩ በፊት በጥናት ወቅት መረጋገጥ አለበት። ለምሳሌ የልማት ተነሺዎች የንብረት ካሳ፣ ማህበራዊ ካሳ የሚያስፈልጋቸው የልማት ተጎጂ ወይም ድጋፍ የሚፈልጉ አካላቶች ቀድሞ በጥናት ላይ ስራው ከመጀመሩ በፊት ሊስት ተደርገው መቀመጥ አለባቸው። መንግስም እነዚህን ካሳ ከፍላለው ብሎ ማህበረሰቡን ልማቱ አግባብ እንዳለው ልማቱ ለነሱ እንደሚጠቅም የሥራ እድል እንደሚፈጥር ሀገራዊ ፋይዳው ከፍተኛ እንደሆነ ቀድሞ ማሳመን እንዳለበት በአዋጁ ላይ የካሳ አዋጅ ላይ 11 61 2011 የወጣ ላይ በግልጽ ተቀምጧል። ይህን የህግ ጉዳይ ማስፈጸም ችግር ነው፣ አገራችን ላይ እየታየ ያለው። አንደኛ ይህንን ጉዳይ አጥንተው ከአንድ አመት በፊት ለማህበረሰቡ ማሳወቅ ያለበት የመንግስት አካል አለ። ማህበረሰቡን አሳውቀ አሳምነ ሊስ ተደርጎ ወቅታዊ ዋጋ ተተምኖ፣ ያን የተተመነበትን ዋጋ ክፍያ መፈጸም ባለበት ጊዜ እየተከፈለው ስራ መከናወን ይችላል። ህዝቡ ባላመነበት ጉዳይ ላይ ድንገት መንገዶች እየመጡ ሌሎችም የፕሮጀክቶች እየመጡ ማህበረሰቡን ተነስ ተቀመጥ ወይም አላስፈላጊ የሆኑ አተካራ ውስጥ እየተገባ ወደ ግጭት እየተኬደ ፕሮጀክቶች እንዲዘገዩ ይደረጋል በተለይ አስቸኳይ ከተባለ ደግሞ ከአንድ አመት በአነሰ ጊዜ ውስጥ አስፈላጊው የካሳ ክፍያ ተከፍሎ ድጋፍ የሚያስፈልጋቸው ድጋፍ ተደርጎ ማህበራዊ ኢኮኖሚያዊ ቀውስ የደረሰባቸውም ለነሱም በግልጽ አዋጁ ላይ የተቀመጠውን ነገር ማስተግበር ያለበት የሚመለከተው አካል ነው ያንን ለማስተግበር ያለው ችግር ነው ፕሮጀክቶች ላይ ተጽዕኖ እየፈጠረ ፕሮጀክቶች ይጓተታሉ ከዚያም አልፎ ወደ አመጽና ወደ ጸብ እየተሄደ ፕሮጀክቶች እንዲዘጋዩ ያደርጋሉ። በከተማ አካባቢ ላይ ደግሞ የከተሞችን መንገድ ከተማን አቋርጦ በሚሄድ ሰዓት ከተማው ላንድ ቫሊዩ ለምሳሌ ፊት ለፊት ላይ ያለ ኮሜርሻል ኤሪያ ወይም መኖሪያ ቦታ አካባቢን በሚያቋርጥበት ሰዓት ለዛ ተመጣጣኝ ካሳ እንዲሁም የቤት ድጋፍ፣ የቤት ግዢ፣ የሁለት ዓመት የቤት ክራይ ሁሉ ቀድሞ መንግስት መክፈል እንዳለበት ሕጉ ላይ በግልጽ ተቀምጧል። ይህን ሕግ የማስፈጸም ችግር ነው፣ በተለይ ከከተማ ፕላኑ ጋር የመጣጣሙ ነገሮች። ሌላው ደግሞ ከዚህ ከዩቲሊቲስ ወይም መብራት፣ ውሃ፣ የቴሌ አገልግሎቶችም እነሱም ከስልሳ ቀን በፊት ለሚመለከተው አካል አሳውቆ ክፍያ መፈጸም እንዳለበት እና የሚመለከተው አካልን በአስቸኳይ አንስቶት ልማቱ መሄድ እንዳለበት አዋጁ ላይ በግልጽ ተቀምጧል። አሁን ወደ አዳማ አካባቢ አይታች ከሆነ ፖል ሁሉ አስፋልት መሃል ላይ ፖል የቆመበት ሁኔታ አለ። ግን የሚመለከተው አካል ይሄንን አስነስቶ በዚህ ምክንያት ፕሮጀክቶች በዘገዩ ቁጥር ሀገሪቱ የምታጣው ቅድም በዜናው ላይ እንደተገለጸው ሀገሪቱ የምታጣው ኢኮኖሚያዊ ክሳራ፣ ማህበራዊ ክሳራ ከፍተኛ ነው። ከፍተኛ ምርት ያለባቸው አካባቢዎች ምርትን አውጥቶ ወደ ሀገር ውስጥም ከሀገር ውጭም ለማከፋፈል ወይም ኤክስፖርትም ለኢንዱስትሪም ግብዓት ለማቅረብ እነዚህ መንገዶች ውሳኝ ናቸው። ይህን ነገር ግን ቀድሞ የሚመለከተው አካል አጣርቶ መንገዱ ከመሰራቱ ከአንድ ዓመት በፊት ለሚመለከተው አካል ወይም የሚፈርሱ የሚነሱ የሚቆረጡ ማንኛውም ነገሮች ሊስት ተደርገው መቀመጥ አለባቸው። ይሄ በአዋጁ ግልጽ ተቀምጧል። አዋጁ ላይ ያለውን ክፍተት የመሙላት የሚመለከተው የመንግስት አካል ነው። ሁለት አካል እዛ ላይ ይጠቅሳል። አዋጁ ላይ የኮንስትራክሽን ሚኒስቴር ኢንቮልቭ እንዲያደርግ ከህንፃ ግንባታ ጋር ተያይዞ በመሬቱ ላይ የፈፈሩ የአትክልቶችን በተመለከተ ደግሞ የገጠር ሚኒስት የገጠር ልማት የግብርና ሚኒስትር ይህን ጉዳይ በባለቤትነት ወስዶ አማካሪ ተቀጥሮ እንዲሰራ አዋጁ ላይ በግልጽ ተቀምጧል። ይህንን ማስተግበር ችግር ነው። ብዙ ጊዜ አገራችን ላይ ያሉ ግንባታዎች ወደኋላ እንዲጎተቱ ወይም ችግር እንዲፈጠሩ የሚያደርጉት። ሌላው ከወሰን ማስከበር ውጪ በተለይ መታየት ያለበት በቂ በጀት መያዝ አለባቸው፣ አንደኛ ለግንባታው፣ ሁለተኛ ለካሳ ክፍያ ቀድሞ ግንባታው ከመገንባቱ በፊት። ይህንም በግዢ አዋጁ ላይም በግልጽ የተቀመጠ ነገር አለ። በዚህ ካሳ አዋጁ ላይም በግልጽ ተቀምጧል በጀት በቂ የሆነ በጀት መንግስት ሊመድብ ይገባል የሚመለከተው የክልልና የወረዳ የዞን አካላቶች ቀድሞ ጥናቶችን አስጠንተው ለሚፈለገው በጀት እንዲመደብላቸው ማድረግ አለባቸው አሁን እኛ ሀገር በብዛት ድንገት ይጀመራል የሆነ ነገር ይቆማል ድንገት የሆነ ፖለቲካል ውሳኔ ይወሰናል አሁን ለምሳሌ ከባህር ዳር ጭስ አባይ የሚሄድ መንገድ ማየት ይቻላል ፖለቲካል ውሳኔ የተወሰነ ስራ እንዲጀመር ተባለ የራይቶፌ ፕሮብለም ወይ የወሰን ማስከበር ችግር አጋጠመ። ሁለተኛ የመሬቱ ባህሪው በራሱ ቀድሞ ጥናት አለመጠናት፣ ብዙ ቻለንጆች በከተማ አካባቢ በተለይ ከተማን ክሮስ አድርጎ የሚሄዱ ነገሮች ከከተማ ፕላንና እና ከከተማ ህግ ጋር ተጣጥሞ መስራት ያለበት ቀደም ተብሎ ነው። ፕሮጀክቱ ከመጀመሩ ከአንድ አመት በፊት ነው። ምናልባት እጅግ በጣም አንገብጋቢና አስቸኳይ ሲሆን በአንድ አመት ባነሰ ጊዜ ውስጥ መንግስት አስፈላጊውን ክፍያ የካሳ ክፍያ ቅድም የዘረዘርኳቸው የንብረት ካሳ፣ የልማት የኢኮኖሚ፣ የልማት ተጎጂ ማህበራዊ ካሳዎች አሉ። እነዚህ ማህበራዊ ቀውስ ሲያመጡ የሚከፈላቸው የጉዳት ካሳዎች እነዛ፣ ተከፍሎ ህዝቡ ደህንነቱና ጤንነቱ ተጠብቆ የልማቱ አጋዥ ደጋፊ፣ ተባባሪ እንዲሆን አዋጁ በግልጽ አስቀምጧል። ይህን የማስፈጸም አቅም ችግር ማነስና ያለን በጀት ያለን ሀብት በአግባቡ አውቆ መጠቀም ነው። ጋፍ ያለ ነው የሚመስለው። መልካም።